እንደምን አመሻችሁ፣ እንደምን ዋላችሁ። እኔ የመጣሁት ከአዊ ዞን አዮ ጎግሳ ወረዳ ነው። ስሜ ማሰራት በዛብህ ባላለሁ። እኔ ተማሪ እያለሁ በጣም ያማኛል። ተማሪ የሆነ ሞቃሪ ተማሪ ነበርኩና 11 11ኛ ክፍል ስማር ጀመረ የነባሽታ 2000 ዘተይ ላይ የዩኒቨርሲቲ የወይም ኢንተራንስ ተፈተኝ ተማሪ ነበርኩ እና ሳንበኝ ጭራሽ ከነበረው በቃ አልገባማለኝ። ሳንብ አይገባኝም። ፈተናው ደርሶ እያለ በኢንተራንስ ደግሞ ዝግጅት እየተዘገጀ ልንዘገጅ፣ በቃ ጭራሽ እንቅልፍ ነው እንጂ ሌላ ትምህርት የሚባል ነገር አይታሰብም። ሁሌ አለቅሳለሁ። ያለፍኩትን አስረኛ ክፍል ላይ የሰራሁትን ውጤት እያሰብኩ በጣም ነው ነበር ምንለቅስና፣ በቃ እምቢ ያለኝ እዛን ሰዓት ምንድን፣ ጦሉ ደግሞ የትምህርት ፍቅር ስለነበረኝ ምድን መስሎኝ በቃ ባህላዊ ማድኒት ቤት ሽጄ ስሞ እንትን ሳረግ እስከ 2009 እስከ 11 የባያኛው ባህላዊ ማድኒት ቤት ሽጄ ማድኒቱ ስወስድም አልተሻለኝም። የባሰ ከህመሙ ህመም እየጫም እየጨመረ ነው ያለ ፈተና ስጋባ እጄ ይንቀጠቅጣል። ፈተናውን ከ30 ጥያቄ ጋና 15 ጥያቄ እያለው 18 ጥያቄ እያለው ነው የሚቆር፣ አልጨርሰውም እንደዛ እያለው ግቢ ዩኒቨርሲቲ እያለሁ እንዲሁም 2010 እንደ በቃ እንደ እግዚአብሔር ጨርነት ግቢ ገባሁና ምንም አይገባኝም። እዛ እያለሁ ሁሌ ነው ማላክስ በለቤተሰብ እኔ ትምህርት አልሆንልኝ ማላ ለማታ ነኝ ምናም ስላቸው አይዞ የሚል ነው እንጂ ሌላ ጣሳ የሚሰጠኝ ሸው ጣፋ ጣፋ እየለቀስኩ እንደዚህ እያለሁ ስኖር አባ እንድሮ ህጻን እያለሁ አውቃለሁ ሲሉ እሰማለሁ። ወንቅ እሸት ሲባልም እሰማለሁ። ግን የአባ ያቀኑት ገዳም እንዳሆነ ግን አላክም ነበር። ከዛ እንደዛ እያለሁ 2011 ላይ እንደዚህ ሁ በጣም ስለሚጨን ትምህርት ስምቢ ስላለኝ የአባን መዝሙር ላቃ የአባ መዝሙር እንደሆነ አላውቅም ግን አዳምጠዋለሁ። መዝሙርም ሁሉም ያልፋል የሚል መዝሙር ነበረ። እሱን እየሰማሁ ሁሌ አለቅሳለሁ። ሁሌ ማለት ነው። ከዛ ዘን ሰዓት አባታችን ላይም ብዙ ማቃሪያ ነበረው እና እዛ ዩኒቨርሲቲ እያለሁ ብዙ ነገር ይወራል፣ ብዙ ነገር ይላሉ። ዝምብዬ አዳምጠዋሉ። የሆነ ሰዓት የአባን መዝሙር እንዲሁም ስንሳመ የሆነ ጓደኛ ጋር እይ መዝሙር የማነው ምናምን ስለው ያባ ዮሐንስ ነው አለ። እንግዲህ እንደዚህ አይነት መዝሙር እየዘመረ ለምን እንደዚህ ይላሉ? አባን ምናም ስለው የሆነ ጣጋቢ ያልሆነ ማለስ ማለሰልኝነን፣ ዝም አልኩት። ምንም አላወራውትም። ከዚህ የሆነ ልጅ ደግሞ እረፍት መጥቶ ነበርና ስለ አባ ዮሐንስ ምን ይላሉ ምናም ስለው ከኛ በቃ በጥሩ ነገር አለ የሚያወሩት ምናምን አለ። ዝም አልኩት። ከዛ 2011 ላይ መጨማት አይር አይራ ሳሚያ ቺካን ምክንያቱም ከጨለማ ወደ ብርሃኑ ስለማታዋት ማለት ነው ሐምሌ 18 ቀን ነበረች እና ብቻዬ በቃ ስንክ ራሱ ብዙ ማለ ይዝጉምና መጠው ወንቅሸት መጥቼ እዚያው አውደ ምራት ላይ ቁጭ ስል አባን እዚያው አውደ ምራት ላይ ሲያስተምሩ ልዩነት የሚለውን ትምህርት አስተማረ። ያቺን ትምህርት ሰማ አባን ላቃ በቅናት እንደሚያወሩና በዝም ብሎ በውሸት እንደሚያወሩ ተረዳሁት። ከዛ እዛን ሰዓት ሁለት ሳምንት ተጠመኩና በቃ እንደ መተው ካን ጀምሮ ሚወታ በላይም በታችም ሚወታ አረንጓዴ ቢጫ የሆነ ነገር ስብ የሆነ ብዙ ነገር ነው የሚወታ እና ያቺ የአዝቆት ስንክም ትንሽ ስለነበረች ጠመልሼ ሄድኩ። ተመላሽ ሲሄድ እንደገና የተወሰነ ስንክ ይጀማታውና እንደገና ሁለት ሳምንት ታጣማኩ። ስትጠመቅ እንደዚህ ይወታለኝ ሁለት ጊዜ ሁለት ሳምንት ስንጠመቅ ሚወጣ በላይም በታችን በቃ የተለያየ ነገር ነው። ከዛ የአባ እንደም ምቀያተል እዛች ሁኜ ነበረ። ሁሌ ያየውን ብቅ ፊት ለፊት ሁኜ ነው ማያውን ማለት ነው። አባን ከዛ ሲያስታምር ብሎ የሆነ ዝም ብሎ እንደ ድቃ ምናምን አረገኝና ወርጀ እዛ ጥላ ስር ቁጭ አልኩት። ይህ ፎኑ ይህ ማይኩ ምናምንም አልተዘጋም። ዝንቤ እንደዚህ ቅንብብ እንዳልኩ ምናምን

ያ ሁለተኛ አመት አመር ነበርኩ። ሶስት አመት ስመር እኔ ሳይሆን የተመራ አባ ነው ቅዱስ ገብርኤል ነው የተመሩት እንጂ እኔ አላክም። እንዴት እንደ ጨረስኩ ምናምን አለ የለምንም ጭንቅ ደህና ውጤት ሳርቼ እንደዚህ እገኛለሁ። ከዛ ታማለሽ 2013 ላይም የሆነ የወንድሜ ልጅ ጀማጣው እሱም ቤተሰብ ጋር ልስማማም ብሎ ምናምን ነው እና አንድ ሳምንት እንጣጣምኩ እንዳሄዳ በቃ እናቷ ልጅ እያላች እሱ ደግሞ እናቴ እያላች በፍቅር ይኖራሉ። ከዛ በኋላ 2015 ላይ ደግሞ አይኔን ያማኛል፣ ደግሞ ሆዴን ደግሞ ከዚህ ና ከዚህ ይወገኛል። አይ ይህን ብንመረምር ማ እንቁላሊት ነው የሚሉኝ መጪም ግቢ ላይ የነበረው የምታውቁ ታውቃላችሁ። ምን የሚባል ምግብ ምናምን ይህን ብመረምር እንቁላሊት በሽታ ነው የሚሉኝ። ይህ አልመረመርም እኔስ የሆነ ጤንሽንማ አልያዝም ያባይ እያሉ እድና እድናለሁ ብዙ ታምር ሰምቻለሁ አይደል እድናለሁ ምናምን ምናምን ብዬ ታውኩትና ብዙ ውሀ ስጣታ ምናምን ይተዋኛል። ውሃም የሆነ ሲቆይ ደግሞ ከዚህ ይዋጋኛል። ከዛ 2015 ላይ እጤን እጄ እንደማጣው ወዲው አመመኝ ሆዴን። ምንም ገና ጸበል፣ ሻንዳ ምናምን አልገባውም። ገና ሻወር አልወሰድኩም። አመመኝና በነገው እለት የሆነ በረከት ስራ አለ ምናምን አሉኝና

ቀባውት ምናምን ፊት ላይ ማለት ነው። ዓይኔ እንደ ዳቦ በጣም ሲያም ስለነበረ ከዚያ ከዓይኔ መግል እየመሳለ አደሩ ሙሉ ነው ሲዋታ ያደረኝ ማለት ነው። እንደ እኔ ላይ የደረሰ እናንተ ላይ አይድረሳችሁ። እኔ ጨርሼ ያረው አመሰግናለሁ።